የተከበራችሁ የዩኒቨርሲቲ አመራሮች፣ የተከበራችሁ ይህ ፕሮግራም እንዲሳካ በማስተባበር ሚና ስትጫወቱ የነበራችሁ የሰላም ሚኒስተር ባልደረቦች፣ እንዲሁም የተከበራችሁ የ12ኛ ዙር የበጎ ፈቃድ ስልጠና ተሳታፊዎች፣ የሰላም ሚኒስተር በሀገር ደረጃ የበጎ ፈቃድ ሰልጣኞችን በማሰልጠን እና በሀገሪቱ በተለያየ ቦታዎች በማስተማራት አንድ የአንድ አካባቢ ያለ የህብረተሰቡ ክፍላችን የራሱን ባህል መልካም ገጽታ ለሌሎች የሚያስተምርበት ከሌሎች መልካም የሰላም እሴቶችን የሚማርበት መድረኮችን በመፍጠር ላይ እንከውናለን። በዚህም በጣም አበረታች ውጤቶች ተገኝተውበታል። በየጊዜው ባከናወናቸው ፕሮግራሞች በተለያዩ የሀገራችን ክፍሎች የተሰማሩ ወጣቶች የህዝብ ለህዝብ ግንኙነት እንዲጠናከር፣ አብሮነት እንዲጎለብት የበኩላቸውን ሚናዎች ተወጥተዋል። እንደሚታወቀው ወጣትነት ሀገርን የምንገነባበት የእድሜ ክልል ነው። በዚህ ውስጥ ያለውን ኃይል ለበጎ ከተጠቀምንበት ሀገርን ራሳችን ገንብተን ወጣቶች ሀገራቸውን ገንብተው ለራሳቸው የምትመች ለትውልድ የምትመች ሀገርን የመገንባት እድል አላቸው። ወጣቶች ሀገርን ባስቀደመ መልኩ የሰላም እሴትን ከፍ ባደረገ መልኩ ኃይላቸውን ሀገርን ለመገንባት መጠቀም ይኖርባቸዋል። በሀገራችን ውስጥ ከፍተኛ የሆነው የህብረተሰብ ክፍል ወጣት ነው። ወጣት በትውልድ የተጣለበትን ሀገርን ከቀዳሚ ትውልዶች ተቀብሎ አበልጽጎ ለቀጣይ ትውልድ ማስተላለፍ ሚናውን ከተወጣ የተሻለች ሀገር የበለጸገች ሀገር ለመፍጠር የሚኖረን እድል ከፍ ያደርገዋል። ስለዚህ የዚህ ፕሮግራም የ12ኛ ዙር ሰልጣኝ በጎ ፈቃደኞች በአራት ዩኒቨርሲቲዎች ማለትም በአዲግራት፣ በኦቻሞ፣ በወራቤ እና በጅማ ዩኒቨርሲቲዎች ከ4 ሺህ በላይ ሰልጣኞች የሰላምን ሐሳብ የአብሮነትን ሐሳብ ይዛችሁ፣ ለዚህም በቂ የሚሆነው ስልጠና ወስዳችሁ፣ ከተወለዳችሁበት ማህበረሰብ ወጣ ባለ ወሰን ተሻጋሪ ስምሪት ወስዳችሁ፣ ኢትዮጵያዊነትን ልትሰብኩ ሀገርን ልታጎለብቱ አብሮነትን ልታጎለብቱ እናንተም ከሌሎች እንድትማሩ እድል አግኝታችኋልና ይህ የስምሪት ጊዜያችሁ የተሻለ አገር ለመስራት የበኩላችሁን ሚና የምትጫወቱበት መልካም እድል ነውና ይህን እድል በአግባቡ እንድትጠቀሙበት አደራ ላለው። የሰላም ሚኒስትር የሀገርን ሊገነባ የሚችል አፍራሽ ትርክቶችን በመመከት የጋራ ገዥ ትርክቶች እንዲፈጠሩ አብሮነት እንዲጎለብት በጋራ ተደምረን ታላቅ ሀገር ፈጥረን ለልጆች ለኑሮ የምትመጭ የበለጸገች ኢትዮጵያ ለማስተላለፍ የሚደረጉ ዘርፈ ብዙ ፕሮግራሞች በጋራ የምንከውን ይሆናል። ይህ ለእናንተ ለሀገር ምን አደረግ ተብሎ በየትኛውም የእድሜ ዘመን ልትጠቅሱት የሚችሉ የታሪክ የታሪካችሁ ታላቅ ምዕራፍ ነውና በአግባቡ ተጠቀሙበት። መልካም የስራ ስምሪት እንደሆነ እመኛለሁ። አመሰግናለሁ።